ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። ወደ ማርታ ቤተሰቦች ደህና ናችሁ? ልኛ እኔ አለሁ፣ እግዚአብሔር ይመስገን። እንኳን ወደ ማርታ ዩቲብ ቤተሰብ በሰላም ወደ ቻናል የመጣችሁ እያልኩ ስትገቡ በላይክ እና የብሩክና የሃይሚ ቤተሰቦች ዛሬ የእውነት ከትናንት ጀምሮ ታሪክ ሰርተው በጣም አስደስተውኛል ማለት ነው እና የእውነት ይስማ እንቦላ፣ አንዳንዴ ጊዜ የሰው መውደድ ለካ የሚሰጠው ከላይ ነው ማለት ነው እና አንዳንድ ጊዜ የሰው ማደግ መታደል ነው። መስጠት ማለት በጣም ከባድ ነው እና በዚህን ያህል ልክ ሰው ይወደኛል ማለት ማወቅ በጣም ከባድ ነው እና በዚህ አጋጣሚ እንኳን ደሳላችሁ ሀይሚና ብሩክ። ማለት ለምን በጣም ብዙ ብዙ ብዙ በጣም የሚወዳችሁና የሚያከብራችሁ ቤተሰብ አላችሁ ማለት ነው እና በዛኑ ልክ ደግሞ እናንተን የሚወዳችሁንና የሚያከብራችሁ ሰው ፍጹምን የሚወዱታል ያከብሩታል ማለት ነው ኦልሬዲ ፍጹም ትናንት ነው ሚ አንድ ሀያ አራት ሰዓት እንኳን አልሞላውም ቻናል ከፍቶ ቪዲዮ ከተለቀቀ ማለት ነው ኧረ ሀያ አራት ሰዓት አልሞላውም፣ እና በአንድ ቀን ውስጥ ነው በአንድ ሚቢ አረ አንድ ቀን ማለት ነው ውሎ አድሮ ነው አይደለ? በአንድ ቀን ውስጥ አስር ሺ ሰብስክራይብ ማለት ማግኘት በጣም ከባድ ከባድ ማለት ነው። ቪው ደግሞ በመቶ ምናምሽ የሚቆጠር ማለት ነው። አላስታውስም እንጂ ቪው በመቶ ምናምሽ የሚቆጠር ነው እና በጣም በጣም በጣም ይለያሉ። የእውነት ትለያላችሁ። ለካ በምክንያት አይደለም የሚወዷችሁ ነብሩ ክናርስማ አንቦለን እ ለዚም ኮሜንት ላይ ማለት ነው በአንድ ቀን ሀምሳ ሺ እናስገባ ነበር ግባቸው ማለት ነው። እና እኔ ዛሬ ትናንትን የከፈቶች አላሉ ማለት ነው። እንደ አጋጣሚ ዞር ዞር እያልኩ ገብቼ ሳይ አስር ሺ ምናምን ደርሷል። እንዴት እንደደነቁት አስባችሁትን አስር ሺ ሰብስክራረ አስር ሺ ሰባት መቶ ምናምን ነው እንጂ አስር ሺ ሰባት መቶ በአንድ ቀኑ አስር ሺ ሰብስክራይ ባገኘዋት ትናንት ነገ ደግሞ ቪዲዮ ሲለቅ ሀያ ሺ ገባ ማለት ነው፣ እና በአምስት ቀን ውስጥ ሀምሳ ሺ ሰብስክራይብ ያገኛል ማለት ነው። ወይኔ ፍጽ ትለይ ያለህ ማለት ነው። የአንተ በታሪክ ራሱ ተደርጎ አይታወቅም። የእውነት ሀምሳ ሺ ሰብስክራይብ ለማግኘት እኮ እነ ብሩክ እነ ሀይሚ ስንት ጊዜ እንደለፉ ኦ ማይ ጋድ! የእውነት የእውነት የእውነት የእውነት ፍጽ በዚህ ኒህሌክ ሰው ይወድሃል ማለት በጣም ከባድ ነው፣ እና አንተ በጣም በጣም መልካም ሰው ነው ከሚገባ በላይ ሃሰን ብሩክን አሳልፎ ሊሰጥ ሲል አንተ ለሱ ለብሩክ ስትል ሀሰን ጋር ተጣልተካል፣ ተደባድበካል ለብሩክ አንተ ያልከፈልከው መስዋዕት የለም። ና ትትና ሁሉ ነገር የኔ አይን አፋር ማለት እና ይገባካል እና ይገባካል። በጣም መልካም ሰው ነው እና ብዙዎቻችሁ ደግሞ የት ቻናሉ የተለቀቀው ምናምን እያላችሁ እየጠየቃችሁ ነው ማለት ነው። ቻናል የተለቀቀው በብሩክ ና በሀይሚ ዩትዩብ ስም ሼር ተደርጎ ታይቷላችሁ። እነ ብሩክ ዩትዩብ ስትገቡ የመጀመሪያው ፔጅ ላይ የፊፄ ቻናል አለ ማለት ነው። እና የእውነት በጣም በጣም በጣም በጣም እኔ በጣም ነው በህይወቴ ደስ ያለ ማለት ነው። ለምን መልካም መልካም ናደረገ ሰው መልካም ነገር ማድረግ በጣም ደስ ይላል እና? እግዚአብሔርም ቃል የሚለው ስሰጡ ይሰጣችኋል ነው የሚለው። እና ሰው ደግሞ በተደረገላችሁ ልክ ነው። እናንተ መልካም ስትሆኑ መልካም ነገር የሚያጋጠማችሁት፣ ጥሩ ስትሆኑ ጥሩ ሰው የሚያጋጠማችሁ እና ፊፄ በጣም መልካም ሰው ነው። ካመጣጡ ጀምሮ በጣም ታጋሽ ነው። ዓይን አፋር ነው። ሰው ቀና ብሎ አያይም፣ በሙሉ ዓይኑ አያይም። አብሶ ለብሩክ በጣም ብዙ አብረው ያደጉ አብረው አብረው አድገው ብዙ ነገሮችን ያሳለፉ ሰዎች ናቸው እና በጣም ጀስት በጣም የሚዋደዱ ጓደኛ ናቸው። ሬስፔክትነታቸው ትናንትም ተናገር ያለው በመሃላቸው ያሉ መከባበር በጣም ደስ ይላል እና ያ ነገር በጣም ያስቀነኛል። ለምን ያ ነገር ብዙ ዓመት እንዲቀጥል ስለሚፈልጉን መከባበርነታቸው ማለት ነው። እና እኔ በጣም በጣም በጣም በጣም ደስ ብሎኛል። ለምን አስር ሺህ ስለገባ ፈፄ ማለት ነውና በጣም እነሱ ናቸው። ለዛውም ብሩክ እና ሀይሚ ሰርፕራይዝ አድርገው ከፍተው በቤቱ ተገኝቶ ለዛም እሱ ምንም አላወራም አላወቅም። ጠጥ ብለው የጠሩት ነበረ የመሰለው ማለት ነው። ቻናል ምናምን ተከፍቶለታል ምናምን ሲባል በቃ እንጃ፣ ይህን በቃ አይና አፋር ነገር ነው። በቃ በጣም አመሰግናለሁ ምናምን ብሎ በሙሉ ቃሉ እንኳን አይናቸውን አላየም። እና ያው የብሩክን የሀይሚ የቤተሰቦች ናቸው። ፍፄን የሚወዱት ከፍፄ ጋር ነው ሲያዩት የነበረው ብዙ ጊዜ ኮሜንት ላይ ፍፄት ሄዱን የጠፋው ቻናል ክፈቱለት ለፍፄ በራሱ ቻናል ይምጣ ምናምን ሲሉት ነበርና በጣም የሚወዱት ሰዎች አሉና እሱም በጣም በጣም ነው ማመሰግነው ብሎ መልክት አስተላልፈዋል። በጣም ጥሩ ሰዎች ናቸው። በቃ ስለ ሀይሚ እና ስለ ብሩክ ቤተሰብ ታሪክ ዘ ግን የእውነት ነው። በጣም ስርዓት ያላቸው ዲስፕሊን ያላቸው ቤተሰቦች ናቸው ያሏቸው ማለት ነውና በዚህን ያህል ክልግግል ስማው እንጃ ኒ አይቻላቅም። በአንድ ቀን አስር ሺህ ሰብስክራብ በጣም ከባድ ነው እና ፍፄ ስማ፣ በተቻለ አቅም በተቻለ ጥሩ ነገር ሰውን በሚያስተምር ነገር ትመጣል ብዬ አስባለሁ። ከዚህም በላይ ይገባታል ማለት ነው። አንተ መልካም ሰው ስለሆንክ ነው ይሄን አንተ የተገባው ማለት ነው። እና የእውነት ዩቲዩብ ማለት በጣም ከባድ ነገር ነው። ስንታችን ለፍተን ስንት ነገር እንዳመጣን እኛን የምናውቀው ግን የፍፄ በአንድ ቀን አስባችኋል። በአንድ ቀን ኢማጅን። አንድ ቀን ቪዲዮን የተለቀቀው እኔ ደዛውም የተወሰነ ግማሽ አንድ ሰዓት ምናምን ሲሞላ አንድ ሺህ ሰብስክራይብ ነበረ ማለት ነው። ከዛ በኋላ ግን አንድ አስር ሺህ ዛሬ ገብቼ ጠዋት አሉ አስር ሺህ ኦ ማይ ጋር ያልኩት ማለት ነው። እና አረብ እንጃ ትለያላቸው ቀና የሚነነግሩ ዛሬ በጣም ደስተኛ ሆኖ ነው የሚመጡት ማለት ነው። እና ሁሌም እንዳኮሯቻቸው ናቸው። የዛሬ ደግሞ ይለያል። ደግሞ ትእዛዝ ጠባቂነታቸው ደስ ይላል። በሰብስክራይብ አድርጉሽ ምናምን አሉ። እነሱም ግባቸው በአንድ አስር ሺ ነበረ ግን ከአስር ሺህ አልፏል። ወረዲ አሁን ወይ ዛሬ እስከማታ አስራአንድ ሺ ይገባል ብዬ አስባሉ ቻናሉ ማለት ነው እና ኦ ፍጽይ ግን ብራቡ ብራቡ ብራቡ ማለት ነው። ነት ይችላልክ በርታ ወንድሜ ነው የምልክ እኔ አላቅም። እና ያው ፍጽ ግን አሁን ያው እኔ እኔ አብሬክ ብሰራ ጥሩ ነበርኩ። እኔ አይናውጣ ስለሆንክ ነቃ ነቃ አደረግህ ነበር ያው እና በጣም እኔ አይን አውጣ ነኝ እና ያው አንተ አይን አፋር ስለሆንክ እኔ ነቃ አረግህ ነበር ማለት ነው። ግን ይሁን ችግር የለም። ግን ብቻ እኔ እንጃ መቼስ ካፕል ሆኖ ነው የሚመጡት ብዬ አስባሉ። ብዙ ጊዜ የቡታ ጅራ ዩቲዩበሮች ካፕል ካፕል ካፕል ሆኖ የሚመጡት ማለት ነው እና የመጀመሪያ ሚዲያ ላይ ሲመጡ ይፈራሉ። ከዚ ግን ካፕል ሆኖ እርግጠኛ ካፕል ሆኖ የሚመጣው ግን ምን አይነት ካፕል ነው? ፍጽ በጣም አይን አፋር ሰው ነው። እኔ እንጃ ችልህ እራሱ ፕራንክ የምታደርግ ራሱ አይመስለኝም። በጣም ይፈራል። በቃ አይናፋር ሰው ነው፣ እና ምን አይነት ልጅ ይዘው እንደሚመጣ በጣም ሰርፕራይዝ ነው የሆንኩት። ፍፄ ማለት ነውና ፍፄ ትችላለህ ማለት ነው። አብዞ የሀይሚና የብሩክን ቤተሰቦች ነገ ትልቅ ደረጃ ደርሰን ልታመሰግን ያውቃህ ማለት ነው። ሲጀምር አንተ መልካም ሰውነ፣ በጣም ታመሰግናለህ ብዬ አስባለሁ እና የእውነት ቃል አይለኝም። በቃ በአንድ ቀን የፍፄ ቻናል አስር ሺህ ስብስክራይ ኦማይ፣ ቀድ ማይታሰብ ነው። የለም በቃ ይሁን ሶስት ቀን ምናምን ቢሞላ ይትላላችሁ ግን የእሱ አንድ ቀን ዋን ወር ኦንሊ ዋን ወር በቃ በአንድ ሰብስክራይብ የገባው ማለት ነው እና ሶስት ቀን ከሞለሞ ሀይሽ ይገባል በቃ አለቀ። ምን ሽ በአንዳንድ ቀን አስር አስር ሺ አምስት ቀን ሀምሳ ሺ ማለት ነው እና ብዙ ጊዜ ኮሜንት ላይ ምናም ሲጽፉ ረሰው ሀምሳ ሺ ነው የምናስገባ ፍፄ ሀምሳ ሺ ነው የምናስገባ ለፍፄ ለዚህ ለመልካም ሰው ምናም በቃ ረስ ነው ብንጃ ከእነሱ ጋር ብረስለ ለሁሉ ነገር ስትሲከፉ ስት ሲከፋ ሲያለቅሱ ስታልቅስ ስለነበረ ነው ይሄ ሁሉ ነገር ያለፈ። ግን አየ ሰው መልካም ነገር ነው የሚያየውና ተመችቶ